በሰ ዚ ራል አስቀል ይቆያል። በስመ አብ መንፈስ ቅዱስ አዶ አምላክ ዘላለም ስላሴ። ልጆቻችን ዲያቆናት፣ ሊቀ ዲያቆናት ላይ ሁላችሁም የእግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘብ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለማይነገረው ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ለሊቀ ዲያቆን ናትናኤል ዳዊት አምላካችን እግዚአብሔር ቃለ ሕይወት ያሰማልን በጸጋ በእድሜ በሞገስ ከፍ ከፍ ያደርገልን ያሳድግልን። እንግዲህ የሚገባውን ትምህርት አስተምሮናል። አለም እንደሚጠላን ከሆነው ከዓለማዊ ነገራችን ቀነስ ቆጠብ እያደረገን ክርስቶስን መከተል እንደሚገባን፣ የምንጾመው ለምንድን ነው እያለ እየጠየቀ ደግሞ መልሶም ራሱ ይመልስልናል። የምንጾመው ሰማዕታቱ ቅዱሳኑ በሄዱበት መንገድ እንድንሄድ ነው። እነሱ ተባርከዋል፣ ይህን ዓለም ድል አድርገዋል። ስለዚህ እኛም ድል እንድናደርግ እንበርታ እያለ እየቀሰቀሰ ነው ወንጌል። ይኸው ነው እንድንበረታ ቤተክርስቲያን፣ መቀስቀስ ነው ስራዋ። እንድንበረታ ደግሞ ለራሳችን ቁርጥ ውሳኔ መወሰን አለብን። በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። የትም ቤተክርስቲያን ስትሄዱ ልጆቻችሁን ለማስቆረብ ቅዳሴ አስቀድሳችሁ ነው ልጆቻችሁ ማስቆረብ ያለባችሁ። ያው እናንተማ ሳታስቀድሶ አትቆርቡም፣ ይገባኛል። ያው ብዙ ጊዜ ግን ችግሩ ልጆች እናስቆርባለን እኛ እንቆርብም፣ ያም ችግርም አለ እርግጥ። አሁን እዛ ውስጥ አልገባም። ሀገሩ አሜሪካም ስለሆነ ኢትዮጵያም ችግር ነው እንኳን አሜሪካና። እግዚአብሔር ግን ይርዳን። ሁላችንንም ግን ለህፃናቱም ቢሆን ስታስቆርቧቸው ያው እንደምታውቁት ወገኖች የምንኖረው ለልጆቻችን ነው። በእውነቱ ከዚህ እድሜያችን በኋላ እኛ ሌላ ምንም ብዙ የምንፈልገው ነገር የለም። ያ ሁሉ በእግዚአብሔር ፈቃድ ስለሚሆን ነው እንጂ እንደው አላቀም እኔ እንግዲህ አላቀም። አለቤቱ ምኗም፣ ምኗም ሁለነገሯም ያው በቃ ወደ ኤክስፓየርድ ነት እንበለው በቃ። ለምን ክርስቶስ ሊመጣ ነው፣ በቃ እሺ፣ አሁን ዘመንሽ ተኤክስፓየርድ መቼም ጊዜው ሲያልፍበት ነው አይደል? ስለዚህ ጊዜዋ ሊያልፍ ነው እና ምን የምንጠብቀው ነገር የለም። እንደው እኔ የምላችሁ አሁን ምን የምጨምርላችሁ ነገር ምንድነው? አዎ ቢሉም እንደው ጣጣውም እድገቱም ሁሉ ነገሩ ረፍት ይነሳል፣ በእውነቱ ጊዜም ያሳጣል። ግን እንንቃ እንንቃ ወኢድኑም አንተኛ በጣም እንንቃ። ንተኛ ስል በስጋልተኛ ነው ማለም እንደዚህ እያሽከረከረችን ነው ያለ እረፍት፣ እና ከዛ ትንሽ ትንሽ ለመቀነስ እንሞክር። ስለዚህ በሚቻለው መጠን ከደብላችሁ መታችሁ ስታስቀድሱ ለምታረፍዱ ነው። አዎ ስራ ይዟችሁ ነው፣ ይገባኛል። ደግማችሁ ከስራ መታችሁ ትንሽ አልፋችሁ ደግሞ ወደዚህ ለመምጣት ነው፣ እረዳለሁ እሱን ሁሉ። ልክ ነው። እንደዛ ሆናችሁ ነው የምትመጡት። እግዚአብሔር ይቆጥራል ይሄንን አርፈዳችሁን ደግሞ ኑ አትቅሩ። ምክንያቱም አይ በቃ እንግዲህ አርፈዳችሁ አትምጡ ተብለናል፣ እንዲያ ከኑ በቃ ብቀር ይሻላል ካላችሁ፣ እሱ ደግሞ የባሰ ነው። መቅረት መቅረት መቅረት፣ ከዚያ መጥፋት ይመጣል ማለት ነው። እንደሱም እንዳይሆን አርፈዳችሁ ቢሆን ኑ፣ ቢቻል ግን አታርፍዱ ነው። እንግዲህ እግዚአብሔር አምላካችን በጨርነቱ በሰማ ነው ከልጅነታችን ጀምሮ በወንጌል ያደግነው። አሁን ያቃተን ወንጌል መሰበክ ሳይሆን ያቃተን ስራ መስራት ነው ሁላችንም እኛም የምንናገረው እናንተ የምትሰሙትም ወንጌሉ የወንጌሉ እውቀት ችግር የለም፣ የስራ ችግር ግን ሁላችንም ጋር አለና ቸሩ መድኃኔ ዓለም በቸርነቱ አስችሎን ጽድቅ እንድንሰራና በሱም እንድንቆይ እንዲያድለን ቅዱስ ፈቃዱ ይሆንልን፣ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወደ መስቀሉ ክቡር፣ ይቆየን። ትናንት እንግዲህ በደብራችን ያልነበራችሁ ቅዱስ እስጢፋኖስን አመታዊ በዓሉን በታላቅ ድምቀት አክብረናል። ጥቅምት 17 ቀን እንደሚታወቀው ነገ ሰኞ ነው። ግን ሁልጊዜ ባል የምናክብረው ቅዳሜ ስለሆነ ትናንት አክብረናል። እግዚአብሔር ባርኮናል። ተመችቷቸው የመጡ ተመችቶን የመጣን ተባርከናል። ያለመጣችሁም ልባችሁ እዚህ ስለሆነ ባላችሁበት ተባርካችኋል። ምንም ጥርጥር የለውም። ምክንያቱም እግዚአብሔር አያዳላም፣ የሚያዳላ አምላክ አይደለም። ለመጡት ይሰጣል። በደንብ ገፋ አርጉ። ላልመጡትም ደግሞ እንዳይቀርባቸው ደግሞ ያድላቸው። አመስ ነው ማለት ነው። እንደገና ደግሞ አይታ ላይ ነው መጥቶ ደግሞ ባዶ የሚመለስም ደግሞ እንዳይኖር መጠንቀቅም ያስፈልጋል። እንግዲህ ያልመጡት ያሉበት ቦታ ሆኖ በረከት ካገኙ፣ የመጣ ደግሞ በረከት እንዳይጣል መጠንቀቅ አለበት። ስለዚህ ስንመጣ በቃ እግዚአብሔርን ብለን እግዚአብሔር ሽተን መምጣት አለብን ማለት ነው። የማያዳላው ቸሩ መድኃኔዓለም በቸርነቱ እኛንም እንደ ቅዱሳኑ ሳይገባን ልጆቹ አድርጎን እንዲህ ስለሰበሰበን ክብርና ምስጋና ለስሙ ይሁን፣ ለስሙ ይሁን። እንግዲህ ጥር አንድ ቀን ነው ከወራት በኋላ የምናከብረው፣ ደግሞ ቸሩ መድኃኔ ዓለም የዛ ሰው ይበለል። ነገ ቅዱስ እስጢፋኖስ አመታዊ በዓሉን፣ ያው አመታዊ በዓል ሲሆን ከሰኞ እስከ ቅዳሜ እስከ አርብ ማለት ነው እንቀድሳለን። እንደዛ ነው አናው ሲያደረግ ነው። ባለፈው ግን ነገ አንቀድስም፣ ኪዳን ግን እናደርሳለን። ለምንድን ነው ነገ ማንቀድስበት ምክንያት አሁን ይሄ እርግጥ ነው ዲያቆናቱ ተማሪዎች ናቸው ግን እንደምንም ብለን እንቀድስ ነበር እሱስ ይህንን እንግዲህ የምታዩት እዚህ ያለውን ንዋያተ ቅድሳት በሙሉ አፍርሰን እኛ እንደወጣን አካባቢዎቻችን ቅዳሴ ይገባሉ ደግሞ እነሱ አላቸው እንወጣለን የእነሱ ቆይታ አናውቀውም ለነገ ቅዳሴ ግድ ዛሬ ነው መሰራት ያለበት ባይኖራቸው ኖሮ እናሳድረው ነበረ ስለዚህ በዚህ ምክንያት ነው የማንቀድሰው ኪዳን ግን ዝም ብለን ታቦታችንን ብቻ ያው ካለበት ቦታ እዚሁ ታቦቱ ሌላ ነዋይ ቅድሳት አይወድም። ኪዳን ማተት እናጥናለን፣ ለታቦቱ ኪዳን እናደርሳለን። ይሄ ችግር የለው። ነገ ጠዋት ማለት ነው የምትችሉ መታችሁ ኪዳን አስደርሱ። ኪዳን ማድረስ የቅዳሴው አካል ነው። ቅዳሴ በመሰረቱ የሚቀደሰው እኮ ለሚቆርቡ ሰዎች ነው። እኛ አስቀድሰን ከንፈራችን መጠን እንሄዳለን። ለው እንድትቆርቡ ነው፣ ሌላ እያልኳቸዋለሁ፣ እንድትበረቱ ነው። እንድንቆርብ በስጋው ደግሞ እንድንኖር ነው። ስለዚህ ኪዳን አድርሶ መሄድም እንደ ማስቀደስ ነው። አይ ቅዳሴ ከሌለ ኪዳን ይቅርብኝ እንዳትሉ። ጊዜ ያላችሁ ኑ ኪዳን አድረሱ። ጊዜ የሌላችሁ ደግሞ ባላችሁበት ይባርካችሁ። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ። ሊቆየም ለዝማሬ እንነሳ።